በ2017/18 የምርት ዘመን በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳ ተስፋ ሰጪ ውጤቶች የተመዘገቡበት ሆኗል። በልዩ ወረዳው ስንዴ፣ በቆሎ፣ በርበሬ፣ ጤፍና ሌሎች የብዕርና የአገዳ ሰብሎች በስፋት የሚመረትበት አካባቢ ነው። የቢዳራ ፋቃ ቀበሌ አርሶ አደሮች የአዝመራቸው ቁመና ተመልክተናል። በሲንዴ የሸፈንኩት ስድስት ሄክታር ነው። በበቆሎ ተሸፈነው ስድስት ሄክታር ነው። ሌሎች ሰብሎች አንዳንድ ጥማት ናቸው እነሱ በሄክታር አይደለም። መጀመሪያው ስንጠቀም በሄክታር ወደ ሀያ ስምንት ኩንታል አካባቢ ነበረ በራሳችን ስንስራ ማለት ነው። ያቀበለያችን ባለሙ ድጋፍና ክትትል ሲያደረገን አቅጣጫ ለኛ ስሳት ያለውን ነገር ሁሉ ተከታትለን አረማ ቁጥጥር ሰርተን የባሽታ ዋግን መድኒት ሁሉ ደፍተን አሁን የሚጠብቀው ቢያንስ በአንድ ሄክታር ስልሳም እንደዛ እንጠብቃለን። ልማት ማህበሩ አሁን ከዚህ ዘርፈ ብዙ ስራ ነው የሚስራው። ከዚህ አንጻር ለአርሶ አደሮቹ ዘር ያቀርባል፣ የቦቆሎ የስንዴ ዘር የእንስሳት መድኃኒትና የሰው መድኃኒት እነዚህ ያቀርባል። ይሄ ሁሉንም በየሰአቱ በእቅዱ መሰረት አርሶ አደሩ ምን ያህል አርሶ አደር አልተጠቀሚ አርሶ አደር አለም ብሎ በእቅዱ መሰረት ስንዴ ምን ያህል ያስፈልጋል፣ በቆሎ ምን ያህል ያስፈልጋል ብሎ እስከ በርባሪ የማረቆፋና በርባሪ ድረስ ለህብረተሰቡ የሚያቀርብ ተቋም ነው። ተቋሙ ያው በጣም ብዙ ዘርፈ ብዙ ስራዎችን የሚሰራ ተቋም ነው። ማፋብሮ ሀይለኛ ክትትልና ዘሮችን ማቅረብ ሁሉ ነገር ክትትል አለ። አርሶ አደሩም ያነቃቃል። ግዙ፣ አስገቡ ዘር አስገቡ በሚል ለውጥ አለ። ሊማት ባበር ከጀመረ በኋላ በጣም ለውጥ አለ። ከበፊቱ ለውጥ አለ። ከነጋዴዎች እየገዛ ነበረው ወይም ከግብርና ቢሮ እየገዛ አሁን ሊማት ባበሩ በጣም ክትትል ያደርጋል። ጥሩ ጥሩ ክትትል አለ። ዘርም ያቀርባል፣ ማዳበሪያ ያቀርባል፣ ሁሉ ነገር መድኃኒቶች እዛ የስንዴ መድኃኒቶች እዛ ሁሉ ነገር መድኃኒት አለ። የበርበሬ አለ። የሁሉ ነገር አለ። ለማስተባበሩ ክትትል ባካደረገ በኋላ ለውጣለ። በዚህ ቢቀጥል ብዙ ሰዎች ይጠይቃሉ። እኔ ሳላውቃቸው እራሱ ራሱ የማረቆ በርበሬ እንፈልጋለን ብለው የማየውን በርበሬ እንደሚወስዱ አውቃለሁ በማረቆ በርበሬ ስም ሌላ በርበሬ እንደሚናገድ አውቃለሁ። ግን ይሁንም ያ በርበሬ የማረቆ በርበሬ አይደለም። የማረቆ በርበሬ ደግሞ በትክክለኛ ወደዚህ ገብተው፣ ወደ ማረቆ ክልል ገብተው ሲወስዱ ብቻ ነው እና ሲቀጥል ደግሞ በርበሬው ደግሞ የሞከርኩት ዘንድሮ ነው። በተለይ የሊቢዶ ማረቆ ልማት ማህበር የአርሶአደሩ ምርትና ምርታማነት እንዲያድግ አርሶ አደሩ ከራሱ ፍጆታ አልፎ ለገበያ ማቅረብ የሚችልበት አቅም በመፍጠር ረገድ ትልቅ አስተዋጽኦ እያበረከተ ይገኛል። አሁን ዘሩን ማሳው ላይ እንዳያችሁ ነው። እንዲሁም ይህንን ለአርሶ አርጠሩ ለአርሶ አደሩ ምርጥ ዘር እያዘጋጀንበት ያለበት ሂደት ነው። ዘሩም እንግዲህ በማሳም ላይ እያየን ነው። ይህን የሚመስል ስንዴ በቋቋውም ዘሩም ሲዋን ተብሎ የተመረጠ ስንዴ ዘር ነው። ለቀጣይ ለአርሶ አደር ምርጥ ዘር ለመስራት የታቀደ ስንዴ ነው የሚል እምነት አለኝ። ልማት ማህበሩ የዘር ቤዜ ስራ እየሰራ ነው። እናት ዘር ነው፣ ዋና ዘር ነው ወይም ሲዋን የምንለው የመጀመሪያ ስንዴ ዘር ነው። ይሄ የክልሉን ግብአት ክፍልም ኳረንታይን ምንለውንም የቁጥጥር ስርዓቱንም ጭምር ክልሉም እኛም እየተቆጣጠርን አርሶ አደሩ ቀጣይ ላይ ከአርሶ አደር ለአርሶ አደር የሚደርሰውን የምርት ምርት አጋጣሚ ምርት ብናጣ ሁለተኛ የሚባለውን ደረጃ ምርት እንኳ እንድንጠቀም የዘር ብዜት ስራ ልማት ማብሮ እየሰራልን ያለው እጅግ በጣም ከፍተኛ ስራ እየሰራ ነው ያለ ነው። አርሶ አደሩ ቀጣይ አርሶ አደሩ በአንድ አጋጣሚ ዘር ቢያጣ ወይም ከእጁ በሆነ ጋር ቢያመልጥ ክልሉ ማቅረብ ባይችል ልማት ማህበራችን ማቅረብ የሚችልበት ሁኔታ ላይ እዚህም እየለማ ነው። ከላይ ሽሪንቶ የሚባሉ ቀበሌዎችም ላይ እያለማ ነው። ከዚያ ውጭ ደግሞ ባለ ሀብቶችን እንደዚሁ ዘር እንዲያስቀምጡና ለቀጣይ ኩታ ገጠም እርሻ አቅም የሌላቸውን አርሶ አደሮች ጭምር ለመደገፍ በዚህ ሂደት ልማት ማህበሩም አስተዳደሩም ጭምር የጋራ አድርገን ልማት ማህበሩ የዚህና ልዋጋ ያላቸውን ስራዎች እየሰራ ነው ያለ ሚኒስትሩ የግብርና ቴክኖሎጂዎችን በአግባቡ በመጠቀሙና በኩታገጠም ገጠም በማረስ ማሳውን መሸፈኑ ለአረም ቁጥጥር የእርሻ ተግባራትን በደቦ ለማከናወን ብሎም በሜካናይዜሽን በመጠቀም ሰብሉን መሰብሰብ እንዲችል ያግዘዋልና ይህም በልዩ ወረዳው በስፋት ስለ መከናወኑ ተመልክተናል። አሁን ያለንበት ቀበሌ ቢዳራ ፋቃ ቀበሌ ይባላል። እዚህ ቀበሌ ላይ አሁን የምንገኝበት ክላስተር እና የዚህ በዚህ ኩታ ገጠም አባላት በሶስት አደረጃጀት የክላስ ኩታ ገጠም አደረጃጀት እንትን ያህል ነው። 45 ሄክታር ላይ የተዘራ ስንዴ ነው። አሁን ላይ ማሳ ላይ የምታዩት ስንዴ ለዚህ ነገር ግን ሁሉም ርብርብ አድርጓል። ከላይ ከአስተባባሪ ጀምሮ ከኛ ልዩ ወረዳ አስተባባሪ ከክልሉ ግብርና ማኔጅመንት ክልሉ ከክልሉ ፕሬዝዳንት ኦፊስ ጀምሮ ዘንድሮ ከፍተኛ የሆነ ርብርብ ተደረገበት ነው። በግብዓት ቁጥጥር ዘንድሮ የማዳበሪያ የአፈር ማዳበሪያ ነው። ምርጥ ዘር እኛ አላጣንም፣ እንደ ልዩ ወረዳም እንደ ሀገርም እንደ ክልልም አላጣንም። ማጣትን ብቻ ሳይሆን ያን በአግባቡ አለመጠቀም ደግሞ ችግር ነው የሆነው። ስርጭት በአግባቡ ካልተሰራጨ ግብአት መኖሩ ግብ አይደለም። በዚህ ከዚህ መነሻ አርሶ አደራችን ዘንድሮ በተገቢው ዘርና ምርጥ ዘርና ማዳበሪያ አግኝተዋል። በአግባቡ መሬት ላይ ተጠቅመዋል። 587 ኪሎ ግራም በአንድ ሄክታር ላይ ማዳበሪያ፣ አፈር ማዳበሪያ ኢንፒኤስ እና ዩሪያ ምንለው የተጠቀሙበት አመት ነው። በጥቅሉ ለስንዴ ሲሆን 9800 በላይ ኩንታል ወይም ኤንፒኤስ የምንለው እና እንደዚሁም ከ11 ሺ ኩንታል በላይ ዩሪያ የተጠቀምንበት አመት ነው። እንግዲህ በተመሳሳይ መልኩ 45 ሄክታር እንደዚሁ የአፈር ማዳበሪያ ዩሪያና ዳፕ የተጠቀምንበት ማሳ ነው። ይሄ ምርጥ ዘር እንደ ልዩ ወረዳ 2220 ኩንታል የስንዴ ምርጥ ዘር ተጠቅመናል። በእንዲ አይነት መልኩ ሮ እንግዲህ በጥቅሉ የዘንድሮ አመት የመኸር እርሻ ልማታችን ውስጥ በተለይም ስንዴ በዋናነት የምንጠቀመው ስንዴ ላይ ቅድም እንዳልኩ ከ7 መቶ ሺህ በላይ ኩንታል እናመርታለን ብለን ግብጥለን ነው የተነሳ ነው ሲጀመር ምርቱም ትመናችልም ይሄን በበልግ 11 555 ሄክታር መሬት በበልግ ሸፍነናል። በምህር 12947 ሄክታር በጥቅሉ ሸፍነናል። እነዚህ 80% በሜካናይዝ በትራክተር የታረሱ ማሳዎች ናቸው። በአብዛኛው እዚህ አካባቢ ላይ በስፔሻላይዜሽን ወይም በሰፊው የሚመረቱ ሰብሎች በዋናነት በሁሉም ሰብሎች ምርት ያለው ሆኖ፣ በሽፋ ከሽፋን አንጻር ግን በሰፊው የምንሰራባቸው በበቆሎ፣ በስንዴ፣ በበርበሬ፣ በጤፍ፣ በገብስ እና እነዚህ ናቸው። ግን በዋናነት ግን በጣም በሰፊ የምናለማቸው ግን በቆሎ ስንዴና በርበሬ ናቸው፣ የሚታወቁ ናቸው። ከበሽታ ስርጭት ጋር ተያይዞ አርሶ አደሩ ቀደም ብሎ ፈጣን ምላሽ እንዲሰጥ የኮሚኒኬሽን ስራዎችን እየሰራን ነበረ። ከዛ ውጪ ግን ከዚህ በፊት የነበረውን ከምርታማነት ጋር ተያይዞ በጣም ዝቅተኛ ምርት ነበር። እኛ አካባቢ ከአርሶ አደሩ ግንዛቤ ጋር ተያይዞ ምርት በጣም አልነበረም። አሁን ባለው ሁኔታ ልማት ማህበርና ግብርና ጽሕፈት ቤት በቅንጅት የሚያቀርቡት ምርጥ ዘር አለ፣ መዳበሪያ አለ፣ ሌሎችም ተጨማሪ ግብአቶች አሉ። ከዛ መነሻ አርሶ አደሩ ይህን ግብአት እንዲጠቀም እኛ የኮሚኒኬሽን ስራ እንሰራለን። ያ ማለት አርሶ አደሩ ንቃት ህልናውን ለማንቃት የማንሰራው ነገር የለም። አሁን ላይ ጥሩ ለውጦች እያየን ነው። አርሶ አደሩ አሁን ያለበት ምርታማነት ሁኔታ ጥሩ ነው። በተለያዩ ዘርፎች በስንዴ፣ በበቆሎ፣ በበርበሬ የተሻለ ምርት እንዲያገኝ ጥረት እያደረገን ነው። አሁን ባለ ሁኔታ ጥሩ ነው። አሁን የእህሉ ሁኔታ አሁን እንደሚታየው ማሳዎቻችን ከበሽታ ድነዋል። ጥሩ ነው። የበቆሎም በዚሁ ሁኔታ ምርታማነቱ የተሻለ እንደሚሆን እንጠብቃለን። ስንዴ አሁን እንዲህ ማሳ ላይ እያየን ያለ ነው ጥሩ ነው። የተሻለ ምርት እንጠብቃለን ብዬ አስባለሁ። በተሰሩ ቅንጅታዊ የርብርብ ተግባራት አርሶ አደሩ በሄክታር እስከ 57 ኩንታል ምርት ማግኘት እንደሚችል ይጠበቃል። በጥቅሉ በልዩ ወረዳው በስንዴ ብቻ ከ700 ሺህ ኩንታል በላይ ምርት ይጠበቃል። ከአምና ከ7500 ሄክታር ከነበረበት 9800 በላይ ሄክታር አድርገን የመሬት ለውጥም የቴክኖሎጂ ለውጥ ምሽግር ያደረግንበት ነው። ከዚህ ውስጥ 4998 ሄክታሩ በኩታ ገጠም ስንዴ የዘራንበት አመት ነው። እየተቀረው አርሶ አደሩ የዘራበት ሁኔታ ነው ያለው። በዚህ አመት ግን በተቀናጀ ስራ ተሰርቶ ይሄና ለአልመታናል። ከዚህ ውስጥ የምርታማን ገባችን አምና ከነበረው 34 ኩንታል ፐር ሄክታር ፐር ሄክታር ከነበረበት በዚህ አመት በአማካይ በአንድ ሄክታር 57 ኩንታል ነው። ምርት የጠበቅነው ግብ ጥለን የተነሳ ነው። ይህም ተሳክቶልናል። አሁን ቅድመ ምርት ግምገማ አድርገን 57 አማካይ፣ ክልላዊ አገራዊ ልዩ ወረዳ አማካይ ወዘን የሰራ ነው። በሞዴሎች 75 ኩንታል በአንድ ሄክታር ይገኛል። በአርሶ አደሮች ግን አማካይ ወሰነው 57 ኩንታል በሄክታር አድርሰን በጥቅሉ 700 ሺህ በላይ ኩንታል ስንዴ በልዩ ወረዳው ላይ የሚጠበቅ ይሆናል። የተወሰነ ን ሃያ ጢማት ይሆናል ሮሀያ ጢማት ሌሎች በቆሎዎችም አሉ፣ ሲንዴዎች ገብሶችም አሉ። ያ እንዳለ አሁኑ ባለው ያው እየተጠቀምን ነው። ዘንድሮ ለብጣለን። ተስፋ አለን። ቀጣይ ተስፋ አለን። ሁለት ኩንታል ከሶስት ኩንታል በላይ ምርት አልነበረም፣ በአንድ ድማት አሁን ግን ዘንድሮ ያለው ይመስለናል። ያው እግዚአብሔር ካደረሰ ነው፣ እናያለን። ለውጥ ያለው ይመስላል። በአግባቡ ተጠቅመናል። ማዳበሪያ፣ መድኃኒቶች፣ አጠቃላይ የሚያስፈልግ ነገሮች ሁሉንም ተጠቅመናል። በዚህ አሁን ውጤቱ ከአሁን በኋላ ነው የሚታወቀው። የሚዲያ ሽፋን በገበያ ቀናት እየሰራን ነው። አሁን ያለው ሁኔታ ምናልባት አየሩ እርጥበታማ ነው። ወደ ምርት አሰባሰቡ አርሶ አደሩ ሀርቨስቲንግ ታይም ነው አሁን ወደዛ ሲገባ የሚንጠባጠብ ነገር እንዳይኖር ነው ስራችን። ግብርና የንቅናቄ መድረክ ፈጥሮ አርሶ አደሩ በንቃት እንዲሳተፍ የቀበሌ አመራሮች፣ የቀበሌ አደረጀቶች ሁሉ ጠንክረው ምርትን እንዳይባክን በአግባቡ እንዲሰሩ እንዲሰበስቡ የማድረግ ስራ ሰርተዋል። እኛ ደግሞ እንደ ኮሚኒኬሽን ያንን ነገር አንስተን ወደ የቀበሌ አውርደን ሁሉም አርሶ አደር የራሱን ጥረት እንዲያደርግ ምርቱ እንዳይባክን ዝናብም ቢኖር ለዛ ነገር ፈጣን ምላሽ እንዲሰጥ የማድረግ ስራ እየሰራ ነው። አርሶ አደራችን አሁንም በጣም ፈጣን ምላሽ መስጠት መቻል አለበት። የአየር ሁኔታው ትንሽ እርጥበታማ ነው። አሁን የደረሱ እህሎች አሉ። ቦሎቄ የሚሰበሰብ ሰዓት ነው። ያንን ፈጣን አሰባሰብ ስርዓቱን ተጠቅሞ የራስ ጉልበት፣ የአካባቢ ወጣቶችን በደቦ ስራ እየተሰራ የተሻለ ምርት ለመሰብሰብ መፍጠን መቻል አለበት። ከስንዴ ጋር ተያይዞም እየደረሰ ነው ረዲ ከዚህ በኋላ የጨዳ ጊዜ አለ። ለዛ ሁሉም አርሶ አደር ቅድመ ዝግጅቱን አጠናቆ መጠበቅ መቻል አለበት ብዬ አስባለሁ። የደረሰ ምርት በጊዜ ተሰብስቦ ቤት መግባት አለበት። ቤት ላይም ደግሞ አከመቻቸቱም፣ አቀማመጡም፣ አያያዙም ደግሞ መስተካከል አለበት። ከዚህ መነሻ ክልላዊውን የንቅናቄ የተቀናጀ ንቅናቄ መድረክ ሳንጠብቅ በመስከረም 23 የልዩ ወረዳዊ አጠቃላይ የንቅናቄ መድረክ አካሂደናል የንቅናቄ መድረክ አካሂደናል። በዚህም በምርት አሰባሰብ፣ በቅድመ በድህረ ምርት አሰባሰብ ሂደት በጸደይ በበጋ መስኖና የተቀናጀ ግብርና ስራ፣ የበጋ ወቅት ስራዎች ላይ ሰፊውን ንቅናቄ ፓርቲና መንግስት እየመራ ባለበት ሰፊውን የልዩ ወረዳው ሁሉንም ባለድርሻ ንቅናቄ ሰተናል። ከዛ ባለፈ የሚዲያና ብሮሸር ክትትል ስራዎችን እየሰራን ነው። ከዛው የቢሮ ባለሙያዎች የመስክ ባለሙያ የገጠርም የቀበሌም አርሶ አደሩ የህዝብ ግንኙነት ስራ ተሰርቶ የልዩ ወረዳው አመራር ጠቅላላ ቤት ለቤት እየዞረ ማስጠንቀቂያ እየሰጠ ነው። የመጀመር ለዛ ብክነት ከፍተኛ የሆነ ብክነቱ የሚኖረው አንደኛ በምርት አሰባሰብ ነው። ከዛ እንደገና የቁጠባ ስራ እዚህ ላይ ስለሆነ እጅግ ከፍተኛ ጉዳት የሚገጥመው ምርት ከማሳ በምንወስ ሰዓት ነው። ወይ ደግሞ አሁን ወቅቱን ያልጠበቀ ዝናብ የሚዘምበት ወቅት ነው። አሁን ራሱ እንደምናየው ደመና አለ። ለዚህ የደረቁ ስንዴዎችን በፍጥነት ኮምባይነሮች ገብተው እንዲገቡ ውል እየፈጸምን ነው። ከገቢዎች ቢሮ ጋር ከአስተዳደር ጋር ውል ተፈጽሞ ንቅናቄ ፊት ለፊት ላለ በምን አይነት መልኩ ኮምባይነሮች ከገቡ በኋላ ውል አለ፣ የራሱ ውል አላቸው። አንዳንድ ጊዜ አርሶ አደሩ ምስል እንትን ስለሚሉ የአርሶ አደር ጥያቄም አለ። ያባክናሉ፣ ገንዘብ ከፍተኛ ገንዘብ ሊወስዱ ይችላሉ በሚል የጋራ ቅድመ ዝግጅት አድርገናል። በዚህም ፈጥኖ አርሶ አደሩ ቤቱ አስገብቶ ከፍተኛ ዋጋ የወጣባቸው በግብአት በምን እንትን ያለውን ቶሎ ብሎ አርሶ አደሩ ቤት እናስገባት እንዳለበት ከልዩ ወረዳው አስተባባሪም ጋር ከልዩ ወረዳው መንግስት ጋር የጋራ አድርገን እንደኛም እቅዱን ጨርሰን ከቀበሌውም ተግባብተን አሁን እንግዲህ ቦሎቄ እየተሰበሰበ ነው፣ ገብስ እየተሰበሰበ ነው፣ ጤፍ አጨዳ ላይ ነው፣ ስንዴም ተጀምሯል። ኮምባይነሮችም አሁን እየገቡ ናቸው። ሌላ አካባቢ አሁን ኦሮሚያ ዚ ጥግ ድንበር አካባቢ ገብተዋል። ኦልሞስ ዛሬ ኮምባይነር ወደ ገቢባ አድርጎ ላላ ጅረው ነው የሚባሉ ቀበሌዎች እና እዚህ ፋቃር የሚባሉ ቀበሌዎች ኮምባይነር ገብቶ እያጨደ ነው። አጨዳውን ጀምሯል። እያንዳንዱ ኮምባይነር ስር ላይ የኛ ባለሙያ አለ፣ የሚመለከተው ባለሙያ በሙሉ አለ። ፈጥኖ እንዲያስገቡ አርሶ አደሮች ወረፋ ይዘው እንደገና እንዳይጭበረበሩም ጭምር ነጋዴ ማሳ ላይ ገብቶ የሚያጭበረብሩ ሁኔታ ስላለ ከቁጠባም አንጻር ሁሉን ስራ ሰርቷል የልዩ ወረዳው መንግስት።